ሰላም፣ ጤና ይስጥልን። የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? የሰዓቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ። የቱርክና የግብፅ አየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራ ሰርዘዋል። ሙሉን የምታደምጡት ይሆናል። በሌላ መረጃ፣ ሁለት የእንግሊዝ የፓርላማ አባላት ወደ እስራኤል እንዳይገቡ ተከልክለዋል። ሌላኛው መረጃችን ነው የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን የሚያደምጻሉ አብራችሁን ቆዩ። የቱርክና የግብጽ አየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራ ሰርዘዋል። አልሸባብ ጥቃት ያደረሰው በአውሮፕላን ማረፊያውና በሀላነህ በሚገኘው የተባበሩት መንግስታት የመኖሪያና የዲፕሎማቲክ ሚሲዮኖች አካባቢ ነው። የሀገሪቱ የዜና ምንጮች እንደገለጹትም ከሆነ አልሸባብ በርካታ የሞርታር ጥቃት መፈጸሙንና የተወሰኑ የሞርታር አረሮች የጣሊያን ኤምባሲ ላይ መውደቃቸውንም ነው የዘገቡት። በሌላ መረጃ ሁለት የእንግሊዝ የፓርላማ አባላት ወደ እስራኤል እንዳይገቡ ተከልክለዋል። እስራኤል ሁለት የእንግሊዝ የሕዝብ እንደራሴዎችን በቁጥጥር ስር በማዋል ወደ ሀገሯ እንዳይገቡ ማድረጓን የእንግሊዝ የውጭ ጉዳይ ሚኒስቴር ነው ያስታወቀው። እስራኤል ሁለት የብሪታንያ የሕዝብ እንደራሴዎችን በቁጥጥር ስር በማዋል ወደ ሀገሯ እንዳይገቡ መከልከሏን የውጭ ጉዳይ ሚኒስቴሩ ዴቪድ ላሚ ቅዳሜ እለት ባወጣው መግለጫም ነው ያስታወቀው። የሕዝብ ተወካዮች ምክር ቤቱ አባላት ወደ እስራኤል ያቀኑት ለይፋዊ የስራ ጉብኝት እንደነበርም ነው የተመላከተው። የእስራኤል ባለስልጣናት ሁለት የሌበር ፓርቲ የፓርላማ አባላት ወደ ሀገሯ እንዳይገቡ መከልከሏንና ማሰሯን የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ዴቪድ ላሚም ነው የተናገሩት። እርምጃው ተቀባይነት የሌለው ፍሬያማ ያልሆነና የሚያሳስብ ነው ከማለትም ባለፈ የውጭ ጉዳይ መስሪያ ቤቱ ከሁለቱም የፓርላማ አባላት ጋር በመገናኘትም ድጋፍ እንደሚያገኙ ማድርጓልም ነው የተባለው። የእስራኤል ህዝብና የኢሚግሬሽን ባለስልጣን ለእስራኤል መገናኛ ብዙሃን በላከው መግለጫ አብቲስሃም መሐመድና ዮአን ያንግ በእስራኤል ላይ የጥላቻ ንግግር በማሰራጨት እንዳይገቡ መከልከላቸውንም ነው ያስታወቀው። በዚህ መልኩ የብሪታንያ ፓርላማ አባላትን ማስተናገድ እንደማይችል ለእስራኤል መንግስት ባልደረቦች እንግልጽ አድርቅ ያለሁም ብለዋል ላሚን የተባለው የኤርሊና ዊድሊ የፓርላማ አባል የሆኑት ያንግና የሼፊልድ ሴንትራል የፓርላማ አባል የሆኑት አብቲሳም ቅዳሜ ዕለት ከሁለት ረዳቶቻቸው ጋር ከሉተን አየር ማረፊያ ወደ እስራኤልም በረው ነበር። ምርመራ ከተደረገ በኋላ አራቱም ግለሰቦች እንዳይገቡ በሀገር ውስጥ ጉዳይ ሚኒስቴር ሞሼ አርቤል መከላከላቸውን ባለስልጣኑ መግለጹን ታይምስ ኦፍ እስራኤልም ዘግቦታል። እስራኤል ይፋዊ የስራ ጉብኝት መደረጉን አላረጋገጠችም ሲል ጋዜጣውን ቢዘግብም የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት አራቱም የፓርላማ ልኡካን ቡድን አባላት መሆናቸውንም አረጋግጧል የተባለው የእንግሊዝ መንግስት ትኩረቱ ተኩስ አቁም እንዲመለስና ደም መፋሰሱን ለማስቆም ታጋቾቹን ለማስለቀቅና በጋዛ ያለውን ግጭት ለማስቆም ድርድር ስለማድረግ ነው ሲሉም ላሚ በመግለጫቸውም ላይ ተናግረዋል። ቢቢሲ አስተያየት እንዲሰጠው የእስራኤል ህዝብ ና የኢሚግሬሽን ባለስልጣን ቢያነጋግርም ምላሽ አለማግኘቱ ነው ያስነበበው እጃችሁን አንሱ በሚል በዩናይትድ ስቴትስ ዋና ዋና ከተሞች ጸረ ትራምፕ የተቃውሞ ሰልፍ ተካሂደዋል ፕሬዚዳንት ዶናልድ ትራምፕ በጥር ወር መንበረ ስልጣኑን ከተረከቡበት ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ዋና ከተሞችም ተካሂደዋል የእጃችሁን አንሱ የተቃውሞ መሪዎች በሀምሳ የአሜሪካ ግዛቶች በሚገኙ በ1200 አካባቢዎች ሰልፎችን ለማድረግ ማስበው ነበር ነው የተባለው። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ ና ዋሽንግተን ዲሲን ጨምሮ በሌሎች ከተሞችን በሺዎችን የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎቹ ላይ ተሳትፈዋል። ተቃዋሚዎቹ ትራምፕ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውንም ቅሬታ ነው ያነሱት። ትራምፕ በአብዛኞቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን በፓሪስ፣ እና በበርሊን ጨምሮ ከአሜሪካ ውጪ ሰልፎችም ተካሂደዋል። በቦስተን አንዳንድ ተቃዋሚዎች በዩኒቨርሲቲ ተማሪዎች በኢሚግሬሽን መስሪያ ቤት ለእስራኤል ና ከሀገር ለመውጣት መንገዳታቸውን ሰልፉን ለመቀላቀልም መወሰናቸውንም ተናግረዋል። የህግ ተመራማሪዋ ኬቲ ስሚዝ ለቢቢሲ እንደገለጸችው ከሆነ ባለፈው ወር ቦስተን ተፍትስ ዩኒቨርሲቲ አቅራቢያ በቁጥጥር ስር የዋለው ቱርካዊ ተማሪ መያዙ ሰልፉን እንድንቀላቀል ምክንያት ሆኖታል ብላለች። እኔ ሰልፍ አልወድም፣ ግንዛሬ መቃወም ትችላለህ፣ ካልሆነ ነገር ግን ተራውያን ተሆኖ ልትወሰድ ትችላለህ ስትልም ነው ያከለችው በለንደን ተቃዋሚዎች ሰዎችን መጉዳት አቁሙና እሱ ደደብ ነው የሚሉ መፈክሮችን ይዘውም ታይተዋል። ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸው ለውጦች በመጠቀስም ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ ላይ እጃችሁን አንሱ እና ከዩክሬን ላይ እጃችሁን አንሱ ሲሉም ነው የተሰሙት። ትራምፕ ካናዳና ግሪንላንድ ለመጠቅለልም ፍላጎት እንዳላቸውም በተደጋጋሚ መግለጻቸውም ይታወሳል። ከዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ጋር በይፋ አለመግባባት ውስጥ ከመግባታቸው በላይም በዩክሬን እና በሩሲያ መካከል የሰላም ስምምነት እንዲደረስ ማድረግም አልቻሉም ነው የተባለው። በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች የዲሞክራቲክ ፓርቲ ህግ አውጪዎችን ንግግር ለማድመጥም ተሰባስበዋል። ብዙዎቹ አስተያየት ያተኮሩት በትራምፕ አስተዳደር ውስጥ ሀብታሞች ለጋሾች በሚጫወቱት ሚና ላይ ነበር ነው የተባለው። ዋነኛው ትኩረት ደግሞ የፕሬዝዳንቱ አማካሪ በመሆን በሚያገለግሉትና ወጪዎችንና የፌዴራል የስራ ኃይልን በከፍተኛ ሁኔታ ለመቀነስ ጥረት የሚያደርጉት ኤለን መስክ ላይ ሆኗል ነው የተባለው። የፍሎሪዳ ኮንግረስማን ማክስ ዌል ፍሮስት መንግስታችን በቢሊዮነር ተወሯል ሲሉም አውግዘዋል ነው የተባለው። ከህዝብ ስትሰርቁ ህዝቡ እንደሚነሳ ጠብቁ፣ ይህ ደግሞ በምርጫ ኮሮጆና በጎዳና ላይም ይገለጻልን ብለዋል። ሰልፉ የተካሄደው በፍሎሪዳ የተካሄደው ምርጫ በፕሬዝዳንቱና በአጋሮቻቸው ጠባሳ ካሳረፉ በኋላም ነው። ሪፐብሊካኖች ማክሰኞ እለት ከፍተኛ ፉክክር በተደረገበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፍም ያሸነፉት ካሰቡት በላይ በጠባብ ልዩነትም ነው የዊስኮንሲ መራጮች ደግሞ በግጭቱ ጠቅላይ ፍርድ ቤት እንዲያገለግሉ ዲሞክራቲክ ዳኛን የመረጡ ሲሆን በመስክ የሚደገፉት የሪፐብሊካን እጩ በአስር በመቶ ድምፅም ተበልጠዋል ነው የተባለው። በሁለቱም ግዛቶች ዲሞክራቶች በትራምፕ አስተዳደር ፖሊሲዎች እና በኤላን መስክ ተጽዕኖ ላይ የመራጮች ቁጣል ለምርጫውም ተጠቅመውታል። አንዳንድ የሕዝብ አስተያየቶች ውጤቶች የፕሬዚዳንት ትራምፕ ተቀባይነት በጥቂቱ መቀነሱንም አሳይተዋል። በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ ወይም ደግሞ አይፕሶስ የህዝብ አስተያየት ወደ አርባ ሶስት በመቶ ዝቅ ማለቱንና ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ዝቅተኛው ነጥብ መሆኑንም ነው ያሳየው። ጥር ሀያ በዓለ ሲመታቸው ሲደረግም ቁጥሩ አርባ ሰባት በመቶ እንደነበረም ዘግበን ነበር። ተመሳሳይ ጥናት እንዳመለከተውም ሰላሳ ሰባት በመቶ አሜሪካውያን የኢኮኖሚውን አያያዝ ሲደግፉ፣ ሰላሳ በመቶ የሚሆኑት ደግሞ በአሜሪካ ያለውን የኖሮ ውድነት ለመቅረፍ ያላቸውን ስትራቴጂም ደግፈዋል። ሌላ በሃርቫርድ ካፕ ሃሪስ የህዝብ አስተያየት ውጤት ደግሞ ከመራጮች መካከል 49 በመቶዎቹ የትራምፕን አፈጻጸም ቢያጽድቁም ባለፈው ወር ከነበረበት 52 በመቶ መቀነሱም ታይቷል። 54 በመቶ መራጮች ከፕሬዚዳንት ጆ ባይደን የተሻለ ስራ እየሰሩ መሆናቸውን እንደሚያምኑም ነው የተመላከተው። በዋሽንግተን ለተቃውሞ የወጣ ቴሪሳ የተባለች ግለሰብ ደግሞ ዲሞክራሲያዊ መብታችንን እያጣን ነው ስትልም ተናግራለች። አክላም በፌዴራል መንግስት ደረጃ እያደረጉ ያለው ቅናሽ በጣም አስግቶኛል ስትል የጡረታና የትምህርት ጥቅማ ጥቅሞች እንዳሳሰባትም ትናገራለች። ትራምፕ የተቃዋሚዎቹን መልእክት ሰምተው እንደሆነ ስትጠየቅም ትራምፕ በየቀኑ ጎልፍ ስለሚጫወቱ የሚሆነውን እናያለን ስትል መልሳለች። ትራምፕ ቅዳሜ እለት ምንም አይነት ኦፊሴላዊ ዝግጅቶችን ያላደረጉ ሲሆን ፍሎሪዳ በሚገኘው ሪዞርታቸው ጎልፍ በመጫወት ቀኑን አሳልፈዋል። እሁድ ጎልፍ እንዲጫወቱ እቅድም ተይዞላቸው እንደነበርም ምንጮች እየጠቀሱ ይገኛሉ። ዋይት ሀውስ የትራምፕ አቋም የሚከላከል መግለጫ በማውጣት እንደ ሜዲኬር ያሉ ፕሮግራሞችን መጠበቃቸው እንደሚቀጥሉና ዲሞክራቶችን ስጋት ሲሉም ገልጿቸዋል። የፕሬዚዳንት ትራምፕ አቋም ግልጽ ነው። ሁልጊዜም ለሶሻል ሴኪሪቲ፣ ለሜዲኬርና ለሜዲኬድ ብቁ የሆኑ ተቃዋሚዎች ይጠብቃል። የሚል የዲሞክራቶች አቋም ደግሞ ለህገ ወጥ የውጭ ዜጎች የሶሻል ሴኪሪቲ፣ ሜዲኬድ እና ሜዲኬር ጥቅማ ጥቅሞችን በመስጠት እነዚህን ፕሮግራሞች ከማክሰር ባለፈ የአሜሪካ ዜጎችን ያደንቃል ብሏል መግለጫው። ከትራምፕ ከፍተኛ የኢሚግሬሽን አማካሪዎች አንዱ ቶም ሆማን ቅዳሜ ለፎክስ ኒውስ እንደተናገሩት ከሆነ ተቃዋሚዎች ከኒውዮርክ መኖሪያ ቤታቸው ደጃፍ ሰልፍ ማድረጋቸውን፣ ነገር ግን እሳቸው በወቅቱ በዋሽንግተን እንደነበሩም ተናግረዋል። ባዶ ቤት የፈለጉትን ሁሉ ተቃውሞ ማሰማት ይችላሉ ያሉትም ሆማን ተቃውሞ እና ሰልፍ ምንም ማለት አይደለም ሲሉም አክለዋል። ስለዚህ ይቀጥሉና የመናገር ነጻነት መብታቸውን ይጠቀሙ፣ ይህ እውነታውን አይለውጠውም ብለዋል። አሜሪካ ለደቡብ ሱዳን የሰጠችውን ቪዛ በሙሉ ሰርዛለች። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን ለመቀበል ዳኛ በመሆኗም ምክንያት የደቡብ ሱዳን ፓስፖርት ለያዙ የተሰጠ ማንኛውም ቪዛ መሰረዙን አስታውቀዋል። ሩቢዮ ቅዳሜ እለት በሰጡት መግለጫ ሀገራቸው ማንኛውም ደቡብ ሱዳን ዜጋ ወደ አሜሪካ በየትኛው መንገድም እንዳይገባ እንደምታግድም ነው የተናገሩት። የደቡብ ሱዳን የሽግግር መንግስት ወደ ሀገራቸው የሚመለሱ ዜጎችን በወቅቱ ባለመቀበሉ ለችግሩ ተጠያቂ መሆኑንም ነው የገለጹት። ፕሬዚዳንት ዶናልድ ትራምፕ በሚከተሉት አዲሱ የኢሚግሬሽን ፖሊሲ የተነሳ ህገወጥ ስደተኞችን በጅምላ ከሀገርም እያስወጡ ይገኛሉ። የደቡብ ሱዳን የሽግግር መንግስት አሜሪካን መጠቀሚያ ማድረግ የሚያቆምበት ጊዜ አሁን ነው ሲሉም ሩቢዮ አስጠንቅቀዋል። አሜሪካም ሆነ ሌሎች ከሀገራቸው የሚያስወጧቸውን ሰዎች ሀገራት ወዲያውኑ መቀበል ይኖርባቸዋልም ሲሉም ነው የተናገሩት። ይህ የአሜሪካ ውሳኔ የተሰማው ደቡብ ሱዳን እንደገና ወደ እርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመምጣቱም ወቅት ነው ነው የተባለው። አሜሪካ በቀጠናው ዳግም ጦርነት ይቀሰቀሳል በሚል ስጋት የካቲት 29 2017 ዓ.ም በደቡብ ሱዳን የድንገተኛ አደጋ ሰራተኞች ያልሆኑ ዜጎቿ በሙሉ ለቀው እንዲወጡ ማዛዝ ለች ደቡብ ሱዳናውያን ቀደም ሲል በአሜሪካ ጊዜያዊ ከለላ ወይም ደግሞ ቲፒኤስ ተሰጥቷቸው ለተወሰነ ጊዜ በሀገሪቱ መቆየትም ይችላሉን የተባለው አሜሪካ ለደቡብ ሱዳናውያን የሰጠቻቸው ጊዜያዊ ከለላ ሚያዚያ 25 ቀን 2017 ዓ.ም ትም ያበቃ ነበር። ደቡብ ሱዳን ከሱዳን ተገንጥላ ነፃነቷን ያወጀችው እንደ ኢሮፓውያን አቆጣጠር በ2011 መሆኑም ይታወቃል። ነገር ግን ልክ ከሁለት ዓመት በኋላ በፕሬዝዳንት ሳልቫ ኪር እና በምክትላቸው ሪክ ማቻር መካከል በተፈጠረ አለመግባባት ወደ እርስ በርስ ጦርነት አምርታ ከአራት መቶ ሺህ በላይ ሰዎች ሕይወታቸውን አጥተዋል። በ2018 በሁለቱ መካከል የተደረሰው የስልጣን ክፍፍል ስምምነት ጦርነቱም እንዲቆም አድርጓል። ነገር ግን የስምምነቱ ዋና ዋና ክፍሎች የሆኑት አዲስ ህገ መንግስት ማጽደቅ፣ ምርጫና የታጠቁ ቡድኖችን ወደ በአንድ ጦር ሰራዊት መቀላቀል የሚሉት አልተተገበሩም። በሀገሪቱ የተለያዩ ክፍሎች በጎሳና በአካባቢ ተወላጆች መካከልም አልፎ አልፎ የሚካሄደው ግጭትም እንደቀጠለ ነው። የትራምፕ አስተዳደር ስልጣን ከያዘ ጊዜ ጀምሮ ከአሜሪካ በሚባረሩ ዜጎቻቸው ምክንያት ከመንግስታት ጋርም ፍጥጫ ውስጥም ገብተዋል። በጥር ወር የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ ከአሜሪካ የተባረሩ ዜጎቻቸውን የጫኑ ሁለት የአሜሪካ ወታደራዊ አውሮፕላኖች አገራቸው እንዳያርፉ መከልከላቸውም ይታወሳል። ፔትሮ ትራምፕ በኮሎምቢያ ላይ ከበድ ያሉ ታሪፎችንና ማዕቀቦችን ለመጣልም ቃል ከገቡ በኋላ ውሳኔያቸውንም አጥፍተዋል ነው የተባለው። እስራኤል በጋዛ በሕክምና ባለሙያዎቹ ላይ በተፈጸመው ግድያ ስህተት መስራቷን አምናለች። የእስራኤል ጦር ወታደሮች በደቡባዊ ጋዛ መጋቢት 14 ቀን 2017 ዓ.ም በ15 የአደጋ ጊዜ ሰራተኞች ግድያ ላይ ስህተት መስራቷንም ነው ያመነችው። የፍልስጤም ቀይ ጨረቃ ማህረበር አምቡላንሶች፣ የተባበሩት መንግስታት ድርጅትና የእሳት አደጋ መኪና በራፋ አቅራቢያ በእስራኤል ጦር የተኩስ እሩምታ ተከፍቶባቸው 15 የአደጋ ጊዜ ሰራተኞች ተገድለዋል። እስራኤል መጀመሪያ ላይ ወታደሮቿ ተኩስ የከፈቱት መኪኖቹ የፊት መብራትና የአምቡላንስ መብራቶችን ሳያበሩ በጨለማ ውስጥ አጠራጣሪ በሆነ መልኩ እየቀረቡ በመምጣታቸውም ነው ብላ ነበረ። ነገር ግን የተሽከርካሪዎቹ እንቅስቃሴ ቀደም ሲል ከሰራዊቱ ጋር የተቀናጀ ወይም ስምምነት የተደረገበትም አልነበረም ነው የተባለው። የተገደሉት የአደጋ ጊዜ ሰራተኞች መካከል በአንዱ ሞባይል የተቀረጸው ተንቀሳቃሽ ምስል ተሽከርካሪዎቹ የቆሰሉ ሰዎችን ለመርዳት ሲሄዱ መብራታቸውንም ማብራታቸውንም ያሳያል። የእስራኤል መከላከያ ሰራዊት ከህክምና ባለሙያዎቹ መካከል ቢያንስ ስድስቱ ምንም እንኳን ማስረጃ ባያቀርቡም ከሀማስ ጋር ግንኙነት አላቸው ሲልም ተከራክሯል። የእስራኤል ወታደሮች የተኩስ እሩምታ ሲከፍቱ የህክምና ባለሙያዎቹ ያልታጠቁ መሆናቸውንም ያመነው በመጀመሪያ በኒውዮርክ ታይምስ የተጋራው ተንቀሳቃሽ ምስል ተሽከርካሪዎቹ ተኩስ ሲከፈትባቸው መቆማቸውንም ያሳያል። ቀረጻው ከ አምስት ደቂቃ በላይ የቀጠለ ሲሆን ሪፋት ሬዲዋን የተባለ የአደጋ ጊዜ ሰራተኛ የእስራኤል ወታደሮች ወደ ተሽከርካሪዎቹ ሲቃረቡ ድምፅ ከመስማቱ በፊት የመጨረሻውን ጸሎት ሲያደርግም ይሰማል የእስራኤል መከላከያ ባለስልጣን ቅዳሜ ማምሻውን ለጋዜጠኞች በሰጡት መግለጫ ወታደሮቹ ቀደም ብለው ሶስት የሐማስ አባላትን የያዘ መኪና ላይ ተኩስ ከፍተው ነበርም ነው የተባለው። አምፑላንሶቹ የደረሳቸውን ጥሪ ተከትሎ ወደ አካባቢው ሲቀረቡ ከአየር ላይ ቅኝትና ቁጥጥር የሚያደርጉ አካላት በምድር ላይ ለሚገኙት ወታደሮች መኪኖች አጠራጣሪ በሆነ ሁኔታ እየቀረቡ መሆኑንም አሳውቀዋል ነው የተባለው። አምፑላንሶቹ ከሐማስ መኪና አጠገብ ሲቆሙ ምንም እንኳ የአደጋ ጊዜ ሰራተኞቹ መሳሪያ ስለመያዛቸው መረጃ ባይኖርም ወታደሮቹ አደጋ ላይ እንደሆኑ ገምተው ተኩስ ከፍተዋልም ነው የተባለው። እስራኤል ቀደም ሲል መኪኖቹ መብራት ሳያበሩ ተቃርበዋል ስትል እየሰጠችው መግለጫ ትክክል እንዳልሆነ በመግለጽ መረጃው በስፍራውም ከነበሩ ወታደሮች መገኘቱንም ገልጻለች። ተንቀሳቃሽ ምስሉ እንደሚያሳየው ተሽከርካሪዎቹ በግልጽ ምልክት የተደረገባቸው ሲሆን የሕክምና ባለሙያዎቹም አንጸባራቂ የደንብ ልብስም ለብሰዋል። የእስራኤል ባለስልጣን ወታደሮች የአስራ አምስቱን ሟቾች አስከሬን ከአውሬ ለመጠበቅ በሚል አሸዋ ውስጥም ቀብረውታልም ነው የተባለው። ባለስልጣኑ አክለውም በማግስቱ ተሽከርካሪዎቹ ተነስተው ሟቾቹ የተ የተቀበሩት መንገዱን ለማስለቀቅ ነውም ሲሉም ነው የተናገሩት። የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፍ ኤጀንሲዎች በወቅቱ ደህንነቱ በተጠበቀ ሁኔታ ወደ አካባቢው ለማለፍ እንዲቻል ባለማድረጋቸው ወይም ትክክለኛውን ቦታ ማመላከት ባለመቻላቸው ሟቾቹ ግድያው ተፈጽሞ ሳምንት እስኪያልፈው ድረስም አልተገኙም ነበርም ነው የተባለው። በአካባቢው የሚንቀሳቀሱ የእርዳታ ሰራተኞች አስከሬኖቹ ሲያገኙ የሪፋ ትሬዳዋን ተንቀሳቃሽ ስልክም አብሮ ተገኝቷል። የእስራኤል ወታደራዊ ባለስልጣን አንድም የህክምና ባለሙያ ከመሞቱ በፊት እጁ በካቴና አለመታሰሩንና አንዳንድ ዘገባዎች እንደሚጠቁሙት በቅርብ ርቀት እንዳልተተኮሰባቸውም ተናግረዋል። በዚህም ሳምንት መጀመሪያ ላይ አንድ በህይወት የተረፈ የድንገተኛ ህክምና ባለሙያ ለቢቢሲ አምቡላንሶቹ መብራታቸውን አብርተው እንደነበር፣ ባልደረቦቹ ከማንኛውም ታጣቂ ቡድን ጋር ግንኙነት እንዳልነበራቸውም ነው የተናገረው። የእስራኤል ጦር የተፈጠረውን አንድ በአንድና የሁኔታዎችን አያያዥ በሚገባ ለመረዳት ጉዳዩን በጥልቅ ለመመርመር ቃልም ገብቷል ነው የተባለው። የቀይ ጨረቃና ሌሎች በርካታ ዓለም አቀፍ ድርጅቶች ገለልተኛ ምርመራ እንዲደረግም እየጠየቁ ተጠብቆ ይገኛሉ። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ትሰሙት ይወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸርቆዩ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።